ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እንመለከታለን። ከአርሰናል ጋር፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮች መነሳታቸውን እየቀጠሉ ነው። እነሱን እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ እንግዲህ አሰልጣኝ ሩበን አሞሪም በሚቀጥሉት የዝውውር መስኮቶች ግብ ጠባቂ ለማስፈረም አሁንም ሙከራዎችን ሊያደርጉ እንደሚችሉ ከዚህ በፊትም ሲገለጽ የነበረ ጉዳይ እንደሆነ የምናስታውሰው ጉዳይ ነው። ሌሎች የግብ ጠባቂ ቦታ ተጫዋቾችን ይመለከታሉ። ማንቸስተር ዩናይትድ አሁን ላይ እንደወጣው መረጃ ከሆነ በተለይ የብራዚሉ ዩኤል ስፖርቴ እንዳወጣው መረጃ ከሆነ ማንቸስተር ዩናይትድ ብራዚላዊ ወጣት ተጫዋች ማስፈረም ይፈልጋል የሚል መረጃ እየወጣ ይገኛል። ማንቸስተር ዩናይትድ ብራዚላዊውን ወጣት የመሐል ሜዳ ተጫዋች የሆነው ብሬኖ ቢዶን የተባለ ተጫዋች ለማስፈረም እንደሚፈልግ ነው ዘገባዎችም የሚያሳዩት። በ20 ዓመት ዕድሜ ላይ የሚገኘው ይህ ወጣት የኮረንቲያስ በብዙዎች አይን እንግዲህ እንደተዋጣለት የተነገረ ተጫዋች ነው። ማንቸስተር ዩናይትድ ተጫዋቹን በጥር ተጫዋቾች የዝውውር መስኮት ማስፈረም ስለሚቻልበት እድልም ከተወካዮቹ ጋር መነጋገሩን ነው ዘገባዎች እያሰፈሩ የሚገኙትና ዩናይትዶች ይህንን ግብ ጠባቂ ለማስፈረም በትልቁ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከናፖሊ፣ ከማንቸስተር ሲቲና ወልቨርሃምፕተን ወንደረርስ እንዲሁ ደግሞ ከፒኤስቪያን ደንሆቨን ጋርም ፉክክር እንደሚጠብቀው የሚያሳዩ መረጃዎች ናቸው በትልቁ የወጡት። የሆላንዱ ክለብ ፒኤስቪ አንደንሆቨን 8 ሚሊዮን ዩሮ የዝውውር ሂሳብ ቢያቀርቡም ውድቅ እንደተደረገባቸው ነው የተሰማው። አማካዩ በብራዚሉ ክለብ ኮረንቲያስ ከቀድሞ የማንቸስተር ዩናይትድ ተጫዋች ሜምፊስ ዴፓይ ጋርም እየተጫወተ እንደሚገኝ ዩኤል ስፖርቴ ጨምሮ እየተናገረ ይገኛል። ስለዚህ ማንቸስተር ዩናይትዶች ምናልባት ይህንን ግብ ጠባቂ ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። ከዚህኛው ግብ ጠባቂ ውጭ ግን ማንቸስተር ዩናይትድ የኤሲ ሚላኑን ማይክ መኞን ለማስፈረም ፍላጎት ካላቸው ክለቦች መካከል ስሙ የሚጠቀስ ነው። ምክንያቱም ማይክ መኞ በሚቀጥለው ክረምት ከኮንትራት ነፃ እንደሚሆን በርካቶች ሀሳቦቻቸውን ይሰጣሉና፣ ማንቸስተር ዩናይትድ በነፃ የሚገኝን ተጫዋች፣ በጣም ወሳኝ የሆነ ደግሞ ግብ ጠባቂን በነፃ ለማስፈረም ሙከራዎችን ማድረጉ አይቀሬ ነው የሚሆነው። ምክንያቱም ትልልቅ ክለቦችም ሌሎች ክለቦችም እዚህ ተጫዋች ላይ ፍላጎታቸውን ማሳየታቸው ግን አይቀሬ ሊሆን እንደሚችል እየተገለጸ ነው። በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ምናልባት በዝውውር መስኮቱ ላይ በጣም በትልቁ ስሙን ልንሰማቸው ከምንችላቸው ተጫዋቾች መካከል አንደኛው የክሪስታል ፓላስ አዳም ዋርተን እንደሆነ ምንም ጥያቄ የለውም። በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራል። ለምሳሌ ያክል ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው፣ ሊቨርፑል የዚህ ተጫዋች አድናቂ ነው። ሪያል ማድሪድም በዝውውር ዝርዝር ውስጥ ቀዳሚ ኢላማ ላይ ከተቀመጡ ተጫዋቾች መካከል አንደኛም ነው አደም ዋርተን እና በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው በተደጋጋሚ የሚገለጸው። ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ከሚፈልጉት ክለቦች መካከል አንደኛው እንደሆነም ስሙ እየተጠቀሰ ይገኛል። ማንቸስተር ዩናይትድ የክሪስታል ፓላሱን አማካይ አደም ዋርተንን ማስፈረም እንደሚፈልግ ነው የሚታወቀው። ማንቸስተር ዩናይትድ ለ21 ዓመቱ አደም ዋርተን 60 ሚሊየን ፓውንድም መመደባቸውን የተነገረው ማንቸስተር ዩናይትድ ለእንግሊዛዊ ዋደ ማርትን ያቀረቡት ጥያቄም ክሪስታል ፓላስን ያሳምናል ብሎ እንደሚያስቡ ነው ማንቸስተር ዩናይትዶች የሚያምኑት። እርግጥ ነው ማንቸስተር ዩናይትድ በአማካይ ስፍራ ላይ ሌሎች ምርጫዎችም እንዳሏቸው ይታወቃል። በተለይ በክረምቱ የተጫዋቾች የዝውውር መስኮት ዩናይትድ ለማስፈረም ቅድሚያ የሚሰጠው የነበረው ካርሎስ ባሌባን እንደነበር ይታወቃል። ነገር ግን ማንቸስተር ዩናይትድ አሁን ላይ ሁለት ቢያንስ አማኪያዎችን ጥሩ አማኪያዎችን በሚቀጥሉት የዝውውር መስኮቶች ለማስፈረም ነው ጥረቱን የሚያደርገው። ሶስት አማራጮች እንዳሏቸው በርካቶች ያምናሉ። በትልቁ የክሪስታል ፓላስ ዋደሞርትን አንደኛው ነው። የብራይተን ኤን ሆቭ አልቢየኑ እንዲሁ ደግሞ ካርሎስ ባሌባ ስሙ የሚጠቀስ ነው። ሌላኛው ተጫዋች የኖቲንግሃም ፎረስቱ ኤሊዮት አንደርሰንም ስሙ እንደሚነሳ ይታወቃል። ከእነዚህ ውጭም ስማቸውን የምንሰማቸው ተጫዋቾች አሉ። በትልቁ ግን የነዚህ ስምን የተነሳው የነ ፌዴሪኮ ቫልቪርዴ፣ የነ ኤድዋርዶ ከማቪንጋ ስምን ከዚህ በፊት በተደጋጋሚ ባለፉት ክረምት የተጫዋቾች የዝውውር መስኮች ሰም ተነዋል። እንዲሁ ደግሞ ሌላኛው ኮነር ጋላገርንም ከአትሌቲኮ ማድሪድ ለማስፈረም ጥረቶችን አድርገዋል የሚሉ መረጃዎች ሲወጡ እንደነበር እናስታውሳለን። ነገር ግን የዩናይትድ ሶስቱ ተመራጭ የመሀል ሜዳ ምርጫዎች የሚባሉት ዋርተን፣ እንዲሁ ደግሞ ካርሎስ ባሌባና ኤሊዮት አንደርሰን ናቸው። አንደኛ እነዚህ በፕሪምየር ሊጉ በጣም የተረጋገጡ የሚባሉ የአማካይ ስፍራ ተጫዋቾች ናቸው። ራሳቸውን በደንብ ያሳዩ አይነት ተጫዋቾች ናቸውና ዩናይትድ እነዚህን ተጫዋቾች ማስፈረምን ትኩረት ያደርጋል ተብሎ ነው የሚጠበቀው በገንዘብ ደረጃም ዝግጁ ለመሆን እየተዘጋጁ እንደሚገኙ ጭምር ነው መረጃዎች የሚያሳዩት። ዩናይትድ ቢያንስ ሁለት የአማካይ ስፍራ ተጫዋቾችን ለማምጣትም ጥረቶችን ያደርጋል ተብሎ ይታሰባል። እነዚህን ወሳኝ ተጫዋቾች በጥር የተጫዋቾች የዝውውር መስኮት ለማምጣት ከባድ ቢሆንም፣ ነገር ግን በጥርም ይሞክራል። ካልሆነ ደግሞ በክረምቱ ለማምጣት ነው በትልቁ እንቅስቃሴ ያደርጋል ተብሎ የሚጠበቀው። አደም ዋርተንን ለማስፈረም ግን ድርድሩና እንዲሁ ደግሞ ፉክክሩ በጣም ቀላል ይሆናል ተብሎ አይጠበቅም ትልልቆቹ የአውሮፓ ክለቦችም ይህንን ተጫዋች ለማስፈረም ፍላጎታቸው ከመሆኑ ጋር በተያያዘ ሌላኛው የቀድሞው የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች የሆነውና አሁን ላይ እንግዲህ በራሱ የዩቲዩብ ቻናል ፖድካስት ላይ ሀሳቦችን እያጋራ የሚገኘው ሪዮ ፈርዲናንድ አንድ ሀሳብን ሰጥቷል። ከማንቸስተር ዩናይትድ ጋር በተያያዘ ነው ሀሳቡን የሰጠው። እኔ ከኩኛ ይልቅ ሜሰን ማውንትን መርጣለው ሲል ነው ሪዮ ፈርዲናንድ እየተናገረ የሚገኘው በተለይ የማንቸስተር ዩናይትድ አሰልጣኞች አሁንም ያለው አሰልጣኝ ሩበን አሞሪምን ጨምሮ ሜሰን ማውንትን እጅግ በጣም እንደሚወዱት ይነገራል። በተለይ ለሲስተማቸውም በጣም የሚለፋ አይነት ታታሪ የሚባል አይነት ተጫዋች እንደሆነ በርካቶች ያነሱለታል እና አሰልጣኝ ሩበን አሞሪም ሜዳ ላይ እንግዲህ ይህንን ተጫዋች የማገኘው ከሆነ ወይም ደግሞ ሙሉ ጤነኛ ሆኖ መሰለፍ የሚችል አይነት ተጫዋች ከሆነ ለእሱ ቦታዎችን ለማዘጋጀት ዝግጁ ነኝ እሱ ሜዳ ላይ እንዲኖር እፈልጋለሁ እስከማለት ደርሷል። ሜሰን ማውንትን በዛ ልክ ነው እንግዲህ አሰልጣኞቹ እየወደዱት የሚገኘው እና ለቡድናቸው በጣም ታጋይ እንደሆነ ጭምር በርካቶች ያምናሉ። የቡድን ስብስብ ውስጥም እንዲካተት በርካቶች ይፈልጋሉ። ሪዮ ፈርዲናንድ ይህንን ሀሳብ የሚጋራ ወይም ደግሞ የሚያጠናክር አይነት ሀሳብን የተናገረው ሪዮ ፈርዲናንድ ሲናገር በማንቸስተር ዩናይትድ ቤት ውስጥ አሁን ላይ እኔም ከማቲያስ ኩኛ ይልቅ ሪዮ ሜሰን ማውንትን መጠቀምን መርጣለሁ ሲልም ጭምር የተናገረው ሪዮ ፈርዲናንድ ሪዮ ፈርዲናንድ በቀጣይ ማንቸስተር ዩናይትድ ከሊቨርፑል ጋር በተለይ ላለበት ጨዋታ ከኩኛ ይልቅ ሜሰን ማውንት እድል እንዲሰጠው እንደሚፈልግ ጭምር ነው የተናገረው። የሜሰን ማውንት አፈጻጸም መለኪያው ምንድን ነው ተብሎ የጠየቀው ጥያቄ ሲመልስ፣ ስታዩት ምን ይዞ ነው የሚመጣው የሚለውን ነገር ሲመልስ፣ እንግዲህ እነዚህ አይነት ጥያቄዎች ይነሳሉ። ትክክለኛው ምላሽ ጉልበት፣ ጫናና የስራ ስነ ምግባር ያለው መሆኑ በትክክል ይገልጸዋል። ተጫዋቹ ታታሪ ነው። እንዲሁ ደግሞ ጉልበቶችንም የሚጨምር ጫናዎችንም መቋቋም የሚችል አይነት ተጫዋችና እንግዲህ እሱ ሜዳ ላይ ባለበት ሰዓት ሁሉ ለመሮጥ ዝግጁ የሆነ አይነት ተጫዋች ነው ሲል ሜሰን ማውንትን ይገልጸዋል። ሪዮ ፈርዲናንድ እና በቀጣዩ በሊቨርፑሉ ጨዋታ ከማቲያስ ኩኛ ይልቅ ሜሰን ማውንትን ሜዳ ላይ ብመለከተው እመርጣለሁ የሚል አይነት ሀሳብን ነው እየሰጠ የሚገኘው። የቀድሞው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሪዮ ፈርዲናንድ የማውንት የማያቋርጥ ጉልበትና የጫና ችሎታ ወይም ፕሬሲንግ በሊቨርፑል ላይ ወሳኝ ሊሆን እንደሚችል በግልጽ የሚታወቅ ነው ሲል ጭምር ነው ሀሳቡን የሰጠው። ሰር አሌክሳንደር ቻፕማን ፈርጉሰን ስለ ፈርጊ ታይም ይናገራሉ። እንግዲህ ሀሳባቸውን ሲሰጡ በኳስ እንግዲህ የተለያዩ ነገሮችን መጫወት ወድ ያለው፣ በጨዋታው የመጨረሻዎቹ 15 ደቂቃዎች ላይ ተጫዋቾችን ወደፊት ማስጠጋት ወድ ነበር። ኃላፊነት መውሰድ ነው ። ሁልጊዜም አይሰራም። ነገር ግን ሲሰራ ግን ያለው ዋጋ በጣም ትልቅ ነው ሲሉ ሰር አሌክሳንደር ቻፕማን ፈርጉሰን ሀሳባቸውን ሰጥተዋል። ስለ ፈርጊ ታይም ሲናገሩ ዩናይትድ የዓለማችን ታላቁ ክለብ ነው ብለዋል። ባስቲያን ሽዋንስታይገር ነው ይህንን ሀሳብ የሰጠው እንግዲህ በማንቸስተር ዩናይትድ ቤት ተጫውቶ ማሳለፉን እናስታውሳለን። የቀድሞ የባየር ሚኒክ እና የማንቸስተር ዩናይትድ አማካይ የሆነው ጀርመናዊው ባስቲያን ሽዋንስታይገር ዩናይትድ የዓለማችን ትልቁ ክለብ ነው በማለት ጭምር ይነገራል ማንቸስተር ዩናይትድ የዓለማችን ታላቁ ክለብ ነው በዓለም ከፍተኛ እውቅና ያለው ክለብም ነው ሲል ባስቲያን ሽዋንስታይገር ይናገራል ሌሎች ቡድኖች ያሉ እንደ ባየር ሚኒክ ትልቅ ክለብ ነው ነገር ግን ማንቸስተር ዩናይትድ ግን ከሁሉም ሊያቅ ያለው ታላቁ ክለብ ነው ሲል ባስቲያን ሽዋንስታይገር ሀሳቡን ሰጥቷል ብሩኖ ሚጌል ፈርናንዴስ በማንቸስተር ዩናይትድ ስላለው ወቅታዊ አቋም አንዳንድ ጉዳዮችን አጋርቷል እኔ እግር ኳስ እንወዳለሁ፣ የትም ብጫወት ምንም ለውጥ አያመጣም። በተከላካይነት በክንፍ ተጫዋችነት ወይም በግብ ጠባቂነት ልታስቀምጠኝ ትችላለህ። ሁልጊዜም ያለኝን ሁሉ አውጥቼ ሰጥሃለሁ። ሁሉም ሰው የራሱ ችሎታ አለው፣ ነገር ግን ከአሰልጣኙ ሀሳብ ጋር ደግሞ መላመድ ይኖርብናል። ይህንን ቦታ የተጫወትኩበት ከዚህ በፊት በስፖርቲንግ በጆርጅ ሂሱስ ስርም በነበርኩበት ወቅት ነው። ከዊሊያም ካርቫሎ ጋር በመሆን በመከላከል ከሚጫወቱ ቡድኖች ጋር ተጫውቻለሁ። እዚያ ቦታ ላይ ደግሞ ስትጫወት ለማሰብ ብዙ ጊዜ ይኖርሃል። ብዙ ቦታ አለህ እና ደግሞ አደጋው የሚቀንሳል። አስር ቁጥር ሆኜ ስጫወት እድሎችን መፍጠር፣ ቦታ መፈለግና ጎል ማስቆጠር ይኖርብኛል። ከቡርኔ ጋር ተላመጅ ያለው ምክንያቱም አንድ እንግዲህ ከግል ከመጫወት ይልቅ እንደ ግል ከመጫወት ይልቅ ከቡድን አጋሮች ጋር መዋሃድ የበለጠ አስፈላጊ እንደሆነ አምን ያለው ግቤ ከብሔራዊ ቡድኑም ሆነ ከማንቸስተር ዩናይትድ ጋር ቡርኔ ውጤት እንዲያመጣ ማገዝ ነው። እኔ ጥሩ መጫወትና አሪፍ የሚባል እንቅስቃሴን ማድረግ እፈልጋለሁ። ቡድን ውስጥ አሪፍ ተጽዕኖ ፈጣሪ ሆኜም ቡድኔን ወደ ውጤት መንገድም ከፍ ማድረግ እፈልጋለሁ ሲል ጭምር ነው ብሩኖ ሚጌል ፈርናንዴዝ እየተናገረ የሚገኘው። ከአዲሱ የጨዋታ ቦታው ጋር በተያያዘም ጥያቄዎች እንዳሉት ከዚህ በፊት በትልቁ ይነሳ ነበር። ነገር ግን ብሩኖ ሚጌል ፈርናንዴዝ እንደተናገረው ከሆነ እኔ ሜዳ ላይ የተሰጠኝን ኃላፊነት ለመወጣት ዝግጁ ነኝ፣ በግብ ጠባቂም በተከላካይም ይሁን በክንፍ ቦታ ብቻ አሰልጣኙ አምኖ ለእኔ የሚሰጠኝን ቦታ እዛ ቦታ ላይ ግልጋሎቶችን ለመስጠት ዝግጁ ነኝ ሲል ጭምር ነው የተናገረው። ብሩኖ ሚጌል ፈርናንዴዝ ነው ይህንን ሀሳብ እየሰጠም የሚገኘው። አርሰናልን የተመለከቱ መረጃዎችን እናንሳ። አለን ሺረር ይናገራል። የቀድሞ የፕሪምየር ሊጉ ተጫዋች የነበረውና የምንጊዜም የፕሪምየር ሊጉ ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። አለን ሺረር እንግዲህ ሀሳቡን ይሰጣል። ይሄ ዓመት አርሰናል የፕሪምየር ሊግ ዋንጫን የሚያነሳበት ዓመት መሆን ግድ ይኖርበታል። ብዙ ገንዘቦችን አውጥተዋል። እናም በተከታታይ ሶስት ዓመታት ደግሞ በሁለተኛነት ማጠናቀቅ ችለዋል። ስለዚህ ሁላችንም እናውቃለን። አርቴታ የሁሉም ሰዎች አይን በሱ ላይ እንደሆነ ስለሚያውቅ በዚህ ዓመት ፕሪምየር ሊጉን ማሸነፍ እንዳለበት ጠንቅቆ ያውቃል። ይህንን ያክል ገንዘብ ስታወጡ ሁለተኛ መውጣት ምንም አይነት ጥቅም ይኖረዋል ብዬ አላስብም ሲል ነው አለን ሽረር የተናገረው። በተለይ አርሰናሎች በሚካኤል አርቴታ ስር በተለይ ባለፉት ሶስት የውድድር ዓመታት ሁለተኛ ደረጃን ይዞ ማጠናቀቃቸው ይታወሳል። አሁን ላይ የአርሰናል ደጋፊዎች ከዛ ከሁለተኛ ደረጃነቱ ከፍ ያለ ውጤትን ዘንድሮ ይጠብቃሉ። ያ ደግሞ የዋንጫ ቡድን መሆን ይፈልጋሉ፣ ዋንጫዎችን ማሸነፍ ይፈልጋሉ። ይህንን ቡድን ባለፉት ጥቂት ዓመታት ለመስራት ሚኬል አርቴታ ትልቅ ነገሮችን ያደርጓል። ቡድኑንም በትልቁ መለወጡ ምንም የማይካድ ሀቅ ነው። ዘንድሮ ግን የሚፈልጋቸው አይነት ነገሮች ተደርገውለታል፣ ተጫዋቾች እንዲመጡ ተደርጎለታል። በየቦታው ደግሞ በጣም አማራጮች ያሉት በዚህ ሰዓት በፕሪሚየር ሊጉ ከሚገኙ ቡድኖች መካከል ኳሊቲ ያለው ስኳድ ዴብዝ ያለው ቡድን እንደሆነ ምንም ጥያቄ የለውም። ጉዳቶች ሲመጡ እንደ አምናው መደንገጥ የለም። ለምሳሌ ማርቲን ኦዴጋርድ አምና ቢጎዳ ኖሮ እንግዲህ ተጎድቷለም የአርሰናል ደጋፊዎችና አሰልጣኝ ሚኬል አርቴታ ጭምር ሌሎች አማራጮችን ለመውሰድ ይገደሉ ነበር። በጣም የሚጨነቁ ነበር። ነገር ግን ዘንድሮ እንግዲህ ማርቲን ኦዴጋርድ ጉዳት በደረሰበት ሰዓት ግን እሱን ሊተኩም የሚችሉ ሌሎች አማራጮች እንዳሏቸው ያውቃሉ። ቡካዮ ሳካ በተጎዳበት ሰዓት ኖኒም አንዱ የኬሱን ቦታ ለመተካት እንግዲህ ሙከራዎችን ሲያደርግ ተመልክተነዋል። እያንዳንዱ ቦታ ላይ በደንብ አማራጮች እንዳላቸው ተመልክተናል። አምናም ካይ ሃቨርትስ ጉዳት ላይ በነበረበት ጊዜ እንግዲህ በዛ ሚና ማናውቀውን በአጥቂ ሚና ማናውቀውን ሚካኤል ሜሪኖን በአጥቂነት ሲያጫውቱ እናስታውሳለን። ዘንድሮ ግን አውሮፓ ላይ እጅግ በርከት ያሉ ጎሎችን ያስቆጠሩት ቪክተር ዮኬሬሽን ማስፈረም ችለዋል። ና ቡርኑ እያንዳንዱ ቦታ ላይ በጣም ጠንካራ እንደሆነ ይታመናል። ስለዚህ ዘንድሮ የአርሰናል ደጋፊ ዋንጫና ዋንጫ ብቻ እንደሚፈልግ ምንም የማይካድ ሀቅ እንደሆነ ነው መረጃዎች እያሳዩ የሚገኙት። እንግዲህ አርሰናል በተለይ ዘንድሮ ያለ ማርቲን ኦዴጋርድ ምን አይነት ሼፕ ሊኖረው ይችላል፣ ምን አይነት እንቅስቃሴ ስላያሳይ ይችላል የሚለውን ጉዳይ እንመለከታለን። ምክንያቱም ተጫዋች እንግዲህ አምና በጣም ወሳኙ ተጫዋች እንደነበር ይታወሳል። ምንም እንኳን ከጉዳቱ በኋላ የምናውቀውን አይነት ማርቲን ኦዴጋርድን እንዳልሆነ በርካቶች ቢያነሱም ዘንድሮ ግን የተሻለውን ማርቲን ኦዴጋርድ በነበረባቸው ጨዋታዎች ላይ ሲያሳየን እንደነበር ይታወሳል እና አምና ሲጎዳ እጅግ በጣም ነበር አርሰናሎች የሚጨነቁት ምክንያቱም ማርቲን ኦዴጋርድ ከሌለም የአርሰናል ክሬቲቪቲ በጣም ዝቅ እንደሚል እና አርሰናሎች ጎል ለማስቆጠር ምናልባት ከቆሙ ኳሶች አሊያ ደግሞ አንዳንድ ውስን ነገሮችን መጠበቅ እንደሚኖርባቸው ምንም ጥያቄ አልነበረውም እና ማርቲን ኦዴጋርድ ሲጎዳ በጣም ሲቸገሩ እንደነበር እናስታውሳለን። አርሰናል የቆመ ኳስ ጥገኛ ሆኖ ነበር በተለይ አምና የማርቲን ዴጋርድ ክሬኤቲቪቲ ባልነበረባቸው ጨዋታዎች ላይ እና ይህንን ነገር በትልቁ እንግዲህ ማግኘት የሚችሉት ከሱ ነበር። ዘንድሮ ግን የተወሰኑ መሻሻሎችን እንዳሳየ እንግዲህ እሱ ባልነበረባቸው ጨዋታዎችን ብቻ ሳይሆን በነበረባቸው ጨዋታዎችን አንዳንድ ችግር ይነሱበት ነበር አምናና ዘንድሮ ግን በጣም ጥሩን የሚባለው ኦዴጋርድን በትንሽ ጨዋታዎችን ቢሆን ተመልክተን እንደነበር እናስታውሳለን። ነገር ግን ያንን ነገር እንዳያስቀጥል ደግሞ ጉዳት እንቅፋት ፈጥሮበታል። በየቦታው አሁን ላይ ተቀያሪ ወይም ተተኪ ተጫዋቾች ያሉት አርሰናል እና እንግዲህ ኦዴጋርድ በሌለባቸው ጨዋታዎች እንዴት ሊጠቀም ይችላል የሚሉት ጉዳዮች ይነሳሉ። ዘንድሮ ብዙ ጨዋታዎች ላይ ያለ ኦዴጋርድ ጨዋታዎችን አድርገዋል። ምክንያቱም ተደጋጋሚ ጉዳቶች አሁን ለሶስተኛ ጊዜ ነው ጉዳት ደርሶበት ሲወጥ የተመለከት ነው እና ሁሉም በሚባል መልኩ ግን አርቴታ ኦዴጋርድን በሚኬል ሜሪኖ ተክቶ ሲጫወትም የተመለከትንባቸው ጨዋታዎች ነበሩ። ነገር ግን ያን ያክል ሳቢ እንዳልነበሩ ደግሞ የምናስታውሰው ነው። ለምሳሌ በፉልሃም በሚጀምረው ጨዋታ አርቴታ በሶስት የ እንግዲህ ሚካኤል ሜሪኖን የሚጠቀም ከሆነ በመሀል ሜዳ ላይ የሚያሳልፋቸው ተጫዋቾች ከክሪኤቲቪቲ ይልቅ በአብዛኛው የመከላከል ስራዎች ላይ የሚያተኩሩ አይነት ተጫዋቾች ለምሳሌ ማርቲን ዙቤሜንዲ፣ ሚካኤል ሜሪኖ ራሱና እና ደክላን ራይስም በዌስት ሃም ዩናይትድ በነበረበት ጊዜም በአብዛኛው የመከላከል ስራዎች ላይ በትልቁ የሚሳተፍ አይነት ተጫዋች እንደሆነ ይታወቃልና ና ተመሳሳይ አይነት ባህሪ ያላቸው ተጫዋቾችን ነው የሚጠቀሙት። ስለዚህ ይልቁን እንግዲህ በአንድ ጨዋታ ላይ እንደሞከሩት ሁሉ አመርቂ ውጤትን እንዳመጣ ሁሉ እንደ ኒውካስል ዩናይትዱ ጨዋታ የተለየ አስተላለፍን ይዘው ሊገቡ እንደሚችሉ ይታመናል። በተለይ ኤብሪች ኢዜ በመሀል በአስር ቁጥር ቦታ ላይ መጫወት ትልቁ መፍትሄ ሊሆን እንደሚችል በርካቶች ያምናሉ። ኤዜም ክሬቲቪቲውን በደንብ ሊያግዝ የሚችል አይነት ተጫዋች እንደሆነ በርካቶች ስለሚያምኑ አርሰናሎች ምናልባት ያንን ነገር ሊሞክሩት እንደሚችሉ በርካቶች ያምናሉ በቀጣዮቹ ጨዋታዎች ላይ ስለዚህ ማርቲን ኦዴጋርድ በማይኖርባቸው ጨዋታዎች ላይ አርሰናል ሶስት የመከላከል አይነት ባህሪ ያላቸው ተጫዋቾችን ይዞ ከመግባት ይልቅ አስር ቁጥር ላይ ምናልባት ምናልባት ኤብሪቼ ኢዜን ይዞ ገብቶ ክሬቲቪቱን በደንብ ማገዝ የሚችል አይነት ተጫዋች ለ እንዲሁ ደግሞ ለአጥቂው ለቪክተር ዮኬረሽም የጎል እድሎችን መፍጠር የሚችል አይነት ተጫዋች መጠቀምን የተሻለ ነው ብለው በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው ባርሴሎና ተጫዋቹ ጉዳት አጋጥሞታል። ስፔናዊው የካታላኑ ክለብ ባርሴሎና የፊት መስመር ተጫዋቹ የሆነው ፌራን ቶሬስ መጠነኛ ጉዳት እንዳጋጠመው መረጃዎች ያሳያሉ። ይህንን ተከትሎ ፌራን ቶሬስ የስፔን ብሔራዊ ቡድን ከቡልጌሪያቻው ጋር በሚያደርገው ጨዋታ ላይ የማይሳተፍ መሆኑ ተረጋግጧል። ተጫዋቹ የስፔን ብሔራዊ ቡድን ስብስብን በመልቀቅም ወደ ባርሳ እንደሚመለስ ነው የተነገረው። ባርሴሎና በቀጣይ ሳምንት ቅዳሜ ከጂሮና ጋር ነው የላሊጋ መርሃ ግብሩን የሚያደርገው። እንዲሁ ዳኒ ኦልሞም ሌላኛው ስፔናዊ ተጫዋችም ጉዳት እንደገጠመው የሚያሳዩ መረጃዎች ናቸው የወጡት። የዳኒ ኦልሞ ጉዳት ደግሞ የጡንቻ ጉዳት እንደሆነ ነው የተገለጸው። ፌራን ቶሬስን ቀደም ብዬ ገልጬላችኋለሁ። ሌላኛው የስፔን ብሔራዊ ቡድን ተጫዋችና የባርሴሎና ተጫዋች ነው ዳኒ ኦልሞም። የጡንቻ ጉዳት አለበት ተብሏል። የካታላኑ ክለብ ባርሴሎና የመሃል ሜዳ ተጫዋች ነው ዳኒ ኦልሞ የጡንቻ ጉዳት እንዳጋጠመው ክለቡ ይፋ አድርጓል። ተጫዋቹም አገግሞ ወደ ሜዳ የሚመለስበት ጊዜ በሱ የማገገም ፍጥነት ላይ የተመሰረተ ነው ሲል ባርሴሎና ይፋ አድርጓል። ይሁን እንጂ ዳኒ ኦልሞ ባርሴሎና ከዢሮናና ከኦሎምፒያኮስ ጋር በሚያደርጋቸው ሁለት ወሳኝ ጨዋታዎች፣ ከዢሮና ጋር በላሊጋው እንዲሁ ከኦሎምፒያኮስ ጋር ደግሞ በአውሮፓ ቻምፒየንስ ሊግ በሚያደርጋቸው ጨዋታዎች ላይ እንደማይሰለፍ ነው የተነገረው ዳኒ ኦልሞ በቀጣይ በሚደረገው የኤል ክላሲኮ ጨዋታ ላይ ግን ሊደርስ እንደሚችል የሚጠብቁ መረጃዎች ናቸው በስፋት እየተነገሩ የሚገኙት። በዚሁ ከሪያል ማድሪድ ጋር የተያዙ ጉዳዮችን የማናንሳ የሪያል ማድሪድ የቀድሞ አሰልጣኝ የነበረው ዚነዲን ያዚድ ዚዳን እንዲሁ የቀድሞ ወሳኝ ተጫዋቻቸው እንደነበር እናስታውሳለን እና አንድ ሀሳቡን አጋርተዋል። በዘመንህ ከዓለም ዋንጫ በኋላ ምርጥ የምትለው ጊዜ መቼ ነው ተብሎ ጥያቄ ቀርቦለት ነበር። ዚነዲን ያዚድ ዚዳን በተከታተለ ሁለተኛ ጊዜ ቻምፒየንስ ሊግ ፍጻሜ ደርሰን ዩቬንቱስን ያሸነፍንበት ጨዋታ ሲል ይናገራል። በሁለተኛው አጋማሽ የተጫወትንበት መንገድ ምትሃት የተሞላበት ነበረም ሲል ጭምር ነው የተናገረው። ጨዋታውን ደጋግሜ ወደ አራት አምስት ስድስት ጊዜ ተመልክቼዋለሁ እና ሁሌም ለራሴ ይህ ማለት ፐርፌክት እግር ኳስ ነው ብዬውም ነግሬዋለሁ ሲልም ጭምር ነው ዚነዲን ዚዳን የተናገረው። በተለይ እንግዲህ ይሄ የፍጻሜ ጨዋታ ሮናልዶ ሁለት ጎሎችን ያስቆጠረበት፣ ካርሎስ ካሴሜሮ፣ ኢስኮ፣ ማርኮ አሴንሲዮ በመጨረሻው ደቂቃ ላይ ጎሎችን ያስቆጠረው አራት ለአንድ በሆነ ውጤት ጨዋታውን ያሸነፉበት እንደነበር የምናስታውሰው መርሃ ግብር ነው። በዛ ጨዋታ ላይ ክሪስቲያኖ ሮናልዶ ወሳኝ የሚባል ጎሎችን እንዳስቆጠረ የምናስታውስበት መርሃ ግብር ነውና፣ እንዲሁ ዩቬንቱሶችም አቻ መሆን ችለው ነበር በጨዋታው ላይ። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ሪያል ማድሪዶች ባስቆጠሯቸው ተደጋጋሚ ጎሎች ግን ጨዋታውን አሸንፈው መውጣት የቻሉበት አጋጣሚ እንደነበር እናስታውሳለን። ዚነዲን ዚዳን ያንን ጨዋታ እጅጉን በጣም እንደሚወደው ጭምር ነው የተናገረው። ካሰለጠንካቸው ተጫዋቾች ጋር ራት እንድትበላ ብትጋበዝ ማንን ትመርጣለህ ተብሎ ተጠይቆም ነበር ዚነዲን ዚዳን ሲናገር፣ እኔ ሉካ ሞድሪችና ቶኒ ክሮስን ላለው ብለዋል። እነሱ በጣም ረጋ ያሉ ናቸው። በጣም ነው የምወዳቸው። ሁለቱም ሜዳ ላይ በስራቸው ይነጋገራሉ። ነገር ግን ከሜዳ ውጪ በጣም የተረጋጋ የቤተሰብ ሰዎች ናቸው። ሜዳ ላይ ግን እግር ኳሳቸው ይናገራል። ከኔ ጋር በጣም ተመሳሳይነት አለንም። ረጋ ያሉ ስለሆኑ ምናልባት ራት መብላት ቢኖርብኝ ከእነሱ ጋር መብላትን እመርጣለሁ ሲል ነው ዚነዲን ዚዳን የተናገረው በሪያል ማድሪድ ቆይታ ህስ እንዴት ነበር የሚሉ ጥያቄዎችም እንዲሁ ቀርበውለታል ይህን ደግሞ ጥያቄ የቀረበለት የቀድሞው የሪያል ማድሪድ አሰልጣኝና በአብዛኛው ግን በሊቨርፑል ቤት የሚታወቀው ራፋኤል ቤኒቴዝ ነው ሀሳቡን የሰጠው የእኔ ቡድን በመጥፎ ሁኔታዎች ውስጥ ሆኖ ጥሩ ይጫወት ነበር በተለይ ደግሞ የቤንዜማ ጉዳት በጣም አስቸጋሪ ነበር ሲል ይናገራል ራፋ ቤኒቴዝ ቢሆንም ግን ጸረ ላይ ከባርሴሎና አምስት ነጥቦች ብቻ ልዩነት እንደመኖሩ ቤንዜማ ሲመለስ ማስተካከል ይቻል ነበር። እንደዛም ሆኖ ግን ጊዜ አልሰጡኝም ሲል ነው ራፋኤል ቤኔቴስ ሀሳቡን የሰጠውና ከሪያል ማድሪድ የተሰናበተበትን መንገድ ጭምር እንደማይወደው ነው እየተናገረም የሚገኘው። ይህ ዓለም ዋንጫ ፍጻሜ ትኬት ዋጋ እንደጨመረ ተነግሯል። ቀጣይ ክረምት የሚካሄደው የ2026 የዓለም ዋንጫ ፍጻሜ ጨዋታ የስቴዲየም መግቢያ ትኬት ዋጋ በከፍተኛ ደረጃ መናሩ ነው የተነገረው። ትኬቶችን ለመልሶ ሽያጭ ያቀረቡ የበይነ መረብ መተግበሪያዎችም ለአንዱ የፍጻሜ ጨዋታ ትኬት ከ43000 ዶላር በላይም መጠየቃቸውን የተነገረው የዓለም ዋንጫ ትኬት ከ2022ቱ ካታር የዓለም ዋንጫ ጋር ሲነጻጸርም ያሳየው ጭማሪ ከፍተኛ መሆኑ ተገልጿል። የፍጻሜው ጨዋታ መደበኛ ትኬት ለደረጃ አራት የቀረበው ትኬት ዋጋም ከ2022ቱ የዓለም ዋንጫ በአስር 10 እጥፍም ከፍ ያደረገው እንደሆነ ጭምር ይነገራል። በሁሉም ደረጃዎች የቀረቡ ትኬቶች ከ2022 የዓለም ዋንጫው ከካታሩ የዓለም ዋንጫ ጋር ሲነጻጸሩ ከ4 እስከ 10 እጥፍም በላይ እንደሆኑ ጭምርና የትኬት ዋጋው በጣም ከፍ እንዳለ ጭምር ነው እየተገለጸ የሚገኘው። በተለይ ደግሞ የፍጻሜው ጨዋታ ወደ 43,000 አካባቢ ፓውንድ እንጠየቀበት ነው ዘገባዎች እያሳዩ የሚገኙት የቀድሞ የአርሰናል ተጫዋች የነበረው ጃክ ዊልሼር ወደ አሰልጣኝነቱ መጥቷል። ጃክ ዊልሼር በይፋ ሉተን ታውንን ተረክቧል። እንግሊዛዊው አሰልጣኝ ጃክ ዊልሼር በይፋ የሊግ አንዱን ክለብ ሉተን ታውንን በአሰልጣኝነት ተረክቧል። ጃክ ዊልሼር ሉተን ታውን ቅዳሜ ከማልስፊልድ ታውን ጋር በሚያደርገው ጨዋታ ስራውን እንደሚጀምር ነው የሚያሳዩ መረጃዎች እየወጡም የሚገኙት የቀድሞ አማካይ ጃክ ዊልሼር ፕሮፌሽናል የእግር ኳስ ህይወቱን የጀመረውም በዚሁ ክለብ ተጫዋችነት እንደነበር ይነገራል። በሉተን ታውን ተጫዋችነት እንደነበር ነው በርካቶች የሚያነሱት። ፕሮፌሽናል እግር ኳስን መጫወት የጀመረው በዚህ ክለብ ነው። የ33 ዓመቱ ጃክ ዊልሼር አሁን ላይ በሌላ ሚና ፕሮፌሽናል የአሰልጣኝነት ህይወቱንም በተመሳሳይ ክለብም ይጀምራል ተብሏል። ዊልሼር ከኃላፊነቱ በኋላ በስምንት ዓመቱ እግር ኳስን በጀመረበት ክለብ የሙሉ ሰዓት አሰልጣኝነት ህይወቱን መጀመሩ እጣፈንታው በጣም ድንቅ እንደሆነ እና ግጥምጥሞሹም ጭምር በጣም አስደናቂ እንደሆነ ጭምር ነው ጃክ ዊልሼር የተናገረው። በእግር ኳስ ህይወቱ እጅግ አስደናቂ ተጫዋች እንደነበር በርካቶች ያምናሉ። በተለይ ተደጋጋሚ ጉዳቶቹ እግር ኳስን በትክክል እንዳይጫወት ያደረጉት እንጂ በጣም ተስፋ የነበረው ታዳጊ እንደነበር የምናስታውሰው ነው። በአርሰናል ቤት እጅግ በጣም ድንቅ ተጫዋች እንደነበር በርካቶች ያነሱለታል። በተለይ በአንድ አጋጣሚ ከባርሴሎና ጋር ባደረጉት ጨዋታ እና ከሻቪ ከኢኒየስታ እና እንዲሁ ሳርጃቦስ ኮየትሲ አማካይ ክፍል ጋር ያደረገው ትግል በርካቶች ያደነቁበት ጨዋታ እንደነበር ይታወሳል። ነገር ግን ተደጋጋሚ ጉዳቶቹ በአርሰናል ቤት እንዲሁም በሌሎችም ክለቦች ጭምር በደንብ እንዳያገለግልና በእግር ኳሱም በረጅም ጊዜያቶች እንዳንመለከተው እንዳደረገው ነው ዘገባዎች እየጠቆሙ የሚገኙት። አሁን ላይ ግን ወደ አሰልጣኝነቱ ተመልሷል። እግር ኳስን በፕሮፌሽናልነት የጀመረበትንም ሉተንታውንን በፕሮፌሽናልነት ለማሰልጠንም መመለሱ ነው ዘገባዎች ያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። መልካም ጊዜ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።